እልልልልል እንኳን ደስ ያላችሁ። በስተመጨረሻ ምራታችን መጣለች። እንግዲህ እንደምታዩት አብርሽን ለመውሰድ መጣለች። እያጨበጨቡላት ነው። ዋው እንዴት ደስ ይላል። ተከታዮቿ፣ ደጋፊዎቿ አረ ብዛታቸው በስማ ባለትዳር ወንድ በቃ ማፍቀር ይላችሁ። ማፍቀር ኃጢአት አይደለም። ሄርሜላ አልተሳሳትሽም። እንደው ጎበዝ። የእውነት ለመናገር በፊት ስጠላሽ ነበር፣ እናደድብሽ ነበር፣ በሳጭብሽ ነበር። ያረግሹ ነገር ትክክል ነው እንዴ አብርሽ እንዴ ሰው አይደለም እንዴ እሱ ሊፈቀር አይችልም እንዴ ምንድን ነው ደግሞ እኮ ውበቱን አይተሽ ግርማ ሞገሱን መልካምነቱን ልበቀናነቱን አይተሽ ነው በቃ ያፈቀርሽው ስለዚህ ለምን አፈቀርሽው ብላችሁ ወሪ የምትሉባት ሰዎች ምናችሁን ነው የሚያማችሁ እንዴ ታፍቅራ በቃ ማፍቀር እኮ አጢአት አይደለም ሆ በነገራችን ላይ ይነን ቪዲዮ ተሰራላችሁ ትንሽ ጋር ደም ብዬ ነው የድምጽ መቆራረጥ ካለም እንግዲህ ይቅርታ እንጠይቃለን ለማንኛውም ግን ማፍቀር አጢአት አይደለም እና በስተመጨረሻም እንግዲህ ይሄ ሄርሜላ ጭምብሏ ተከፍቷል ማለት ነው። እንግዲህ ከዚህ በፊትም ተናግረን ነበረ። አንዳንዴ ጠላታችሁን ትጠነቀቃላችሁ፣ ወዳጃችሁ ግን አስቸጋሪ ነው። ውስጥ ውስጡን እየሄደ መጨረሻው አይታወቅም ብዬ ነግሬያችሁ ነበር። ለማንኛውም አብርሽን አፈቅረዋለሁ ብላ መጣለች። እንደምታዩዋቸው አጨብጫቢዎችም ደግሞ እንደምታዩቸው አብርሽን ማፍቀርሽ ጥሩ ነው፣ ስለዚህ እኛም እንደግፍልሻለን። ጥሩ ፕሮግራም አዘጋጅተን ከዛ መጠሽ አብርሽን ሰርፕራይዝ ታደርጊዋለሽ ብለዋታልና የሚገርም ነገር ነው። ለማንኛውም ግን እንደው ሩታ ማለት ነው ሰው አይወጣላትም። በእርግጥ እኔ የአብርሽ ደስ የሚለኝም ፓርት ልንገራችሁም አብርሽ በጣም ለቤተሰቦቹ ክብር አለው፣ ለቤተሰቦቹ ቦታ አለው። የእውነት ለመናገር እግዚአብሔርን አንዳንዴ በቤተሰብ መመረቅም ትልቅ ትርጉም አለው። ትልቅ ነገር እና ሩታ ሰው አይወጣላትም እግዚአብሔር ይመስገን። በእርግጥ አሁን ላይ ከሰው ጋር ሁናለች፣ ከቤተሰቦቿ ጋር አጠገብ ሆናለች። ደስ ይላል። ቤተሰብ ቤተሰብ ነው፣ ስጋ ስጋ ነው። በአድ የወላች ከባድነቱ አይወጣም። የሆነ ቀን ላይ ጥፍ ማለቱ አይቀርም። እና በዛ መሰረት ነው እንግዲህ ሁል ጊዜ ከሄርሜላ ጋር ችግር እንዳለባት እየነገረችው ነበረ። ሄርሜላ እንደማትመቸው እንደማትመቻት፣ ከንተ ከሱ ጋር እያደረገች ያለችው ነገር ምኑም ደስ እንደማይላት ሩታ ገና ከማርገዟ በፊት ተናግራ ነበረ። ከዛ ረገዘች። ካረገዘች በኋላም ተወለደ። ተወልዶም እንግዲህ በአራስ ቤቷን ማረፍ አልቻለችም። እንደምታየዋቸው በዚህ ሙድ እየቀጠሉ ነው የሚገኙትና ከህይወቴ አላረቅም አብረው ለሁለት ቁመው እንኮ ከእሷና ከእኔ ምረጥ ስትለው ከሁለታችሁንም በቃ ብሎ የሆነ ለመምረጥ እንደከበደው ሲቸገር አይተናል ሰምተናል ማለት ነው። ስለዚህ አብርሽ እዛም እዚህም እያለ መኖር ደስ ብሎታል፣ ደስ ይለዋል። እና ሮታም ፈቅዳለታለች፣ በቃ እኔን ተወኝ፣ የራሴን ኑሮ የራሴን ልኑርበት። አንተ ግን ሄርሜላ ሳታመልጥ ቶሎ ሁለት ያጣ እንዳትሆን እሷ ጋር ሄድ ብላ ምክር መክረው ነበረ። እሱም እንግዲህ አንገቱን ደፍቶ እንደ ጨዋ እንግዲህ ይቅለሰለሳል። ሄርሜላም ደግሞ ያንን አጋጣሚ ልጠቀም ብላ መጣለች ማለት አረ፣ ወይኔ ጉዴ! እንደው የነ አቤል እግዚአብሔርን ልንገራችሁ እና አቤል ግን ማለት ነው እንደው ብሩክም ሌሎችም አላችሁና፣ እንደዚህ አይነት ደነዝ ድንዝዝ፣ እንደ ድንጋይ እንዳልሆናችሁ እንደው እግዚአብሔርን ነገታ ያላችሁ እች ልጅ ሊታዘቧት በቃ በአንዴ ነው የተስማሙ። የሆነ ያሰባት ቀመር አለች እችን ልጅ የሆነ ቀመር ያሳዋት ነገር አለ። እኔ ቀድሜ እነሱ መናገርም አልፈልግም። ምክንያቱም በዚህ ልክ እኔ ድንዝዝ ሆነው ጭንቅላታቸው ተዘግቶ ምናምን ለሄርሜላ ደግፈው ባለትዳር አፋትተው ማለት አላደለ የሆነ እንትን እኔ እንጃ አላቅም። አንድ ያረጓች ለአንድ እንዲሆኑ ማሰብ እኔ እንጃ። ካሰቡ ዱዝ ናቸው። ስለግን እንደማያስቡ ነው የምንረዳውና መቃፍቅሉ ያለው ስሜቴ እንደብቅ ያለው በናትች ተተከይ እንዲህ እስከ ዛሬ ሁሉ ጊዜ ቦታ ስታስተካክ ስታመቻች ነበራ ማለት ነው። በጥሩ ነገር መምጣት አልቻልሽም፣ ግን ደግሞ በዚህ መንገድ ደግሞ ይዘሽ መጠሻል። ለማንኛውም ግን እኔ ቅርት አርጉልኝ፣ ማፍቀር ኃጢአት አደለም። ማፍቀርም መፈቀርም ጸጋ ነው፣ ደስ የሚል የእግዚአብሔር ስጦታ ነው። ፍቅር ደስ የሚል ነገር ነው እዚህ ምድር ላይ ግን እንዲህ ደግሞ ያለ ቦታው ተሰንቅሮ የሰው ትዳር የሰው ቤተሰብ ለመበተን በፍቅር ፍቅርን የእውነት አታስመስሉበት፣ አትዋሹበት። በፍቅር ስም አትዋሹ፣ በፍቅር ስም አትማግጡ፣ በፍቅር ስም ሌላ ታሪክ ውስጥ አትግቡ። እች ልጅ እውነተኛና ትክክለኛ ፍቅርን ይዛ ብትመጣ እናዝንላት ነበር፣ እስከ ማልቀስም እንደርስ ነበር። ወይም ደግሞ ብቻ የሆነ ነገር እናስብ ነበር። ግን እች ልጅ ተንኮል ይዛ የመጣች ልጅ ናት፣ ትዳር ለማፍረስ የመጣች ልጅ ናት። አንቺ ማለት ነው ሄርሜላ፣ ጀግና ጎበዝ በርችበት፣ በቃ አንቺና ሄርሜላ፣ አንቺና አብርሽ ነው የምታብሩት ምናምን የምትሉ ሰዎች ማለት ነው እንደው እግዚአብሔርን አንድ ሰገር ቋቋም ብላችሁ አስቡና በእኔ ትዳር በእኔ ህይወት በእኔ ፍቅር እንደዚህ አይነት ነገር ቢፈጠርስ ብላችሁ እስኪ አስቡ። ዝም ብላችሁ ማለት ነው ከዛ ጥያቄ የጠየቅኳችሁ ጥያቄ መልስ ታገኛላችሁ። በእኔ ቢሆንስ ብላችሁ ነው ማለት እቺ ልጅ ሩታን አስቧት። እኔ ምንም ቢሆን ምንም ማለት ነው እግዚአብሔርን ልጅ ከእናቱም ከአባትም ተለይቶ ማደግ አለበት ብዬ አላስብም። የፈለገ ታሪክ ቢፈጠርም አንድ ሆኖ ነው ቤተሰቡ መስርተው አንድ ሆኖ ነው ችግሮቻቸውን ፈተው መኖር አለባቸው ብዬ ከማስብ፣ ሰዎች በጣም አስቸጋሪ የማይፈታ ነገር ከሆነ ያው መለየት ምርጫ ሊሆን ይችላል። ከዛ ውጭ ግን አላ አደለም ቤተሰብ አንድ ሆኖ እንዲኖር ነው የምፈልገው። እናንተ ግን ቤተሰብ ለመለያየት ዝሙትን ለማ እኔ የምለው ምን ትምህርት ይኖረዋል ብላችሁ ታስባላችሁ? አንድ ባለትዳር ወንድ ሮታ ሲጀመር ልትታዘባት ነው ያንን ነገር ያደረገችው ሆን ብላ ማለት ነው ልክ አብርሽን እንደማትፈልገው ከሄርሜላ ጋር መሆን እንዳለበት አብርሽንም ሄርሜላንም ለመፈተን ነበር ያደረገችው። ነገር ግን እንደምታያት ሄርሜላ ቀድመ ወጥመድ ውስጥ ገብታለችና በፊት እንደምን ያዝንላት ነበረ እች ልጅ ወደ አብርሽ የመጣችው እንዴት እንደሚዋደዱ እንደሚፋቀሩ እያወቀች በህይወታቸው ውስጥ የገባችው በቃ አብርሽና ሩታ ሰላም ስላልነበሩ በዛ ሰዓት በቃ አንድ ልታደርጋቸው ነው። ከሄርሜላ ጋር ሲሆን ቀንታ ወደሱ እንድትመጣ ፈልገ ይሆናል ብዬ አስብን አስቤ ነበር። ይህን ያህል መልካም ሰው መስላኝ ነበር። ግን አሁን ላይ ለራሷ ነው እያመቻቸች የምትገኘው። ሲጀምር ባለትዳር ወንድ ይቅርና ባለትዳር ወንድ ይቅርና ባይሆን እንኳን በዚህ ልክ ለማታቀው ሰው መለጣጠፍ የሆነ ነው ወይ ስናዩ ምናምን የሆነ ሴት ነው መስሎ የሚታዩሽ እንደ አብረሽ ብቻ ካልሆነ ምናምን ብለ ሽር የምትይው ነገር ገርሞኛል። ከሱ ጋር ስትለጣጠፍ የሁሉ ጊዜ አሳልፈሻል። አሁን ደግሞ በስተ መጨረሻ ጉድ ይዘሽ መጠሻል። ጭንብልሽ ተከፍቷል። መፍቀር ሀጥያት አይደለም የምትሉ ሰዎች አፍቀሪ ሆና የምትሉ ሰዎች ከባለትዳር ነው የተጠመጠመች ባለትዳር ጋር ነው የመጣችው። ስለዚህ አርፋ ኑሯን እንደኔ አልጠላትም በነገራችን ላይ ማለት ነው። ግን መጨረሻ ላይ የምትጎዳው እሷ ናት። አብርሽ እና ሩታ ሩታ ቤትም አለ በዛም በዚህም ወጣ ወረደም አንድ መሆናቸው አይቀርም። አልቅሳ መሀል ቤት የምትቀረው እሷ ናት እና እነዩ ደግሞ እንኳንም አፈቀርሽ ወንድም የጓደኛ በቃ የሚፈቀር የሚወደድ ልጅ ነው ምናምን። ኧረ በስመ አብ እናንተ ግን የወራችሁን ከወደ ግን እንደ ነገ እንዴት እንደምስቅ ነገ የሚሰራ ቪዲዮ ነው የምናየው እና ብዙ ታሪኮችን ፈጥራለች እንደው እችልሽ ግን ከአብርሽ ሌላ ምን ምን ይሻለናል? በእናታችሁ አረንዳዎች ልጅ የሚያበረዳት እንደው ፈልጉ ሰው የእውነት በቃ በረድ ትበል እስኪ። እዲህ ከባለ ትዳር ወንድ ጋር በግድ አብረኸኝ ካልሆንክ ምን አይነት ታምር ነው? ምን አይነት ታሪክ ነው የምናየው? ለማንኛውም ግን አብረሽ የሚጠቅምሽ ሰው አይደለም። እንደው ይጠቅማል ቢባል እንኳን ለሮታ ያልሆነ ወንድ ለአንጃ የሆነ እርግጠኛው ነገር ሮታ አኳ እስከጥግ ድረስ ነው ፍቅር አሰጣት። ስትችልበት ሁሉ ነገር የሚያምርባት ቆንጆ ውብ ሴት ነበረች እና እና ጊዜያዊ ደስታን ከመፈለግ ይልቅ እኔ በእውነት በሰው ትዳር የሚገቡ ሰዎች አብዝቼ እጠላለሁ። በቃ በህይወቴ በጣም የምጠላው ነገር በሰው ትዳር ገብተው በሰው ፍቅር ገብተው ሊያጣሉ የሚሞክሩ አስመሳይ ሰዎችን በጣም እጠላለሁ። እግዚአብሔርን ነው ምላችሁና የእጅ ደግሞ አይቀርም። ሄርሜላ አንቺ ሩታ ላይ እንዲህ እየተረማመድሽ፣ እኔ ግን ሩታን በሆን በየሰዓት ማለት ነው ጥልል አርጌ አብርሽን በቃ ቅፍ ድግፍ አርጌ ቤት ያስገብቼ ማለት ነው የምርም ማለት ውስጤ ብዙ ነገር ብይዝም ብናደድም ብበሳጭም እምቅ አድርጌ አብርሽን ወደ እኔ ሳባ አድርጌ ምናምን ሄርሜላን ጨርቋን ጥላ እንድታብድ በቃ የጫት ገረባ ይዛ ስታል ጭንቅላቷ ላይ ሳቅላ እንድታብድ ነበር ማረጋት፣ እኔ በሆን ማለት ነው። እና እሷ ግን ያው በሰዓት አብርሽንም እየፈተነችው እየገመተችው ነው የምትገኘው። ልጅ ልጅ የሚለው ነገር አለ። አረባከ ዘጠኝ ወር አርግዛል እንዴ? ስትወልድ ምጧና ምጠላታል እንዴ? ተው እንጂ። ሁሉን ነገር እኮ አለማሳየትም መብቷ ነው፣ ትችላለች። ግን እሷ ደግሞ ልጄን አልከለክልህም ብላለች እስከ መጨረሻ። አንተ አባት ነህ፣ እሷም እናት ነች። ግን አንተ በዚህ ልክሬ ማለት አይጠበቅብህም። ትናንትና ሄርሜላን ጥሩ ውሳኔ ነው የወሰንከው፣ ግን ደግሞ ሳስብበት ነበር ምናምን እያልክ ነበር። ከእሷ ላለም የለየት የመሰለች ጥሩ ሰው ናት። ትዳርን ሊበትን የሚመጣ ነገርን በቃ ማስቆም የራስህ ግዴታ ነው፣ የፈለገ ነገር ይሁን ትዳርን የሚበጠብጥ ፍቅርን የሚበጠብጥ ሰላምን የሚነሳ ነገር ካለ ከአንዳንድ ያንን ነገር ለማቆም ነበር የምትወስነው ግን አንተ በዛ ውጣ ውረድ ውስጥ ነህ ያልሆነ ታሪክ ውስጥ ገብተ ብዙ ነገሮችን ስታወራ ነበረ ሩታም ደግሞ ይሄ ነገር ደስ አላላትም ነገ ተመልሰ ዛው መሆነን ስለምታቅ ማለት ነው ለማንኛውም ሄርሜላ አይዞሽ እንግዲህ በርቼ ቀጥይበት በቅርቡ ደግሞ እንግዲህ አንቺም የልጅ አባት ታረጊው፣ ይሆናል አይ ጉድ! ህልም አይከለከል። እንግዲህ በደንብ ተመኝ እስኪ። ጥሩ ነሽ፣ ያው ምኞት አይከለከልም። ተመኝ እንግዲህ። ደግሞ አብረሽ ያንቺ እንደማይሆን ማወቅ መቻል አለብሽ። በጊዜ ቦታሽን፣ ጊዜሽን፣ ጥግሽን ይዘሽ ብትንቀሳቀሽ ብትራመጂ የተሻለ ነው ብዬ ነው ማስበው። እንደው ትዳሮ ፈትቶ አንቺ ጋር መጦ፣ ወይ ጉድ ባልሽ ባሌ ነው አለች። ይገርማል እንደው ያለንበት ዘመን ግን ምን አይነት ዘመን ላይ ደረሰን? እኔማ እየሳኩ ነበር ሳይ የነበረው ምን አናደደኝ፣ ምን አቃጠለኝ። እንደ ሁሉም ለራሱ ለራሱ ነው የሚኖር። እኔ ምንም ያናደደኝ ነገር የለም። ሩታም የራሷን ውሳኔ መወሰን ትችላለች። ምንም ኖርማል ነው አልናደድም፣ ግን የምታስተላልፉትን ነገር እያወቃችሁ ብታስተላልፉ የተሻለ ነው ብዬ አስባለሁ። ስለነበረን ቆይታ አመሰግናለሁ። እንዴት ነው ሀሳብ አስተያየት ስጡበት። እስኪ ሄርሜላና ብርሻ አንድ ላይ መሆን አለባቸው? ፍቅሯን ትግለጽለት፣ ወይስ ደግሞ ጥርግ ብላ ከህይወታቸው ትውጣ ትላላችሁ? ሐሳብ አስቀምጦ አመሰግናለሁ።